ዛሬ ቀኑን ምን እንደሆነ ታውቂያለሽ? ግን ቅዳሜ አይደለች? ታዲያ ሲሽና፣ እስከዚያ አውሪያቸው። እኔ ደግሞ የሆነ ነገር አለ። እሺ፣ ግን ይዤ ልምጣ። አውራ። ግን አንዴ ቆሚ፣ ደግሞ የምነግራቸው ነገር አለ። ዋው! እኔን የሚያክል ሰውዬ! ወይኔ ወይኔ! ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችኋለን? እግዚአብሔር ይመስገን። እንግዲህ ዛሬ ተከስቻለሁ ማለት ነው። በእኔ ቤት የጠፋች አንድ አዲስ እንግዳ አለች፣ እሷንም ይዣ ትመጣለሁ ማለት ነው። እና ዛሬ እንደሚታወቀው ይህን ነገር ከመናገሬ በፊት ግን ሁላችሁም ሴት የሆናችሁ ዛሬ ማርች ኤት ነው እና እንኳን ለሴቶች ቀን አደረሳችሁ የእኛ ጀግና ሴቶች እንኳን አደረሳችሁ ለማለት እፈልጋለሁ። ሁሉም ሴት ጀግና ነች። አንደኛ ከራሳቸው አልፈው ቤተሰብ የሚረዱ ከራሳቸው አልፎ ወንድሞቻቸውን፣ እህቶቻቸውን፣ እንደገና እናቶቻቸውን፣ አባቶቻቸውን የሚረዱ ብዙ አሉ። በስደትም ያሉ እህቶች አሉ እና እንኳን አደረሳችሁ የኔ ጀግና እህቶች ማለት ነው። እንኳን አደረሳችሁ። እና በመቀጠል ያው ዛሬ የኔ ደግሞ የግሌ ደግሞ ጀግና የምላት የልቤ ንግስት የሆነች አንድ ምርጥዬና ከኔ ጀርባ ቆማ እያንዳንዱን ነገር ስትታገልልኝና እኔ ጥሩ ቦታ እንድደርስ ስታደርገኝ የነበረች አንድ ጀግና ሴት አለች ከኔ ጀርባ ማለት ነው። ያው ታቋታላችሁ ሰለሷ መናገርም አይጠበቅብኝም። በጣም ጠንካራና ውድ ሴት ነች ለእኔ እንቁ የሆነች ሴት ነች ለእኔ። ነው እንግዲህ ለሌላው ሰው ምንም ማድረግ አችልም። ያው ለሌላ ሰው የራሱ የሆነ ሰው ስላለው ስለዛ ሰው ማውራት አልችልም፣ ግን ስለ ራሴ ሳወራ ለእኔ እንቁ ከምንም በላይ የሆነች ዳይመንድ የሆነች የእኔ ንግስት የሆነች ሴት አለች ማለት ነው በልቤ እና እሷን ዛሬ እንኳን አደረሰች ለማለት የእኔ ጀግና ሴት ብዬ ለማ ዝም ብዬ አክብሮቴን እንኳን ለመግለጽ ያህል የተወሰነች ነገር እሷን ባይገልጽም እሷን ያስደስታታል ብዬ ያሰብኩትን ነገር ትንሽዬም ብትሆን፣ ያው የስጦታ ትንሽ የለውም። ምክንያቱም እኔ በጣም እንደምወዳት ስለምታውቅ እሷም እንደኔው ተመሳሳይ ሕይወት እና ሀሳብ ስላላት እና ለእሷ ትንሽዬ ምናልባት ትንሽዬ ብዬ ያሰብኩት ለእሷ ትልቅ ነገር ሊሆን ይችላል፣ አላቅም ሊያንስባትም ይችላል። ግን ዋናው እሷ እንድትደሰት ነው። እኔ ያው ያሰብኩትን ለእሷ የምትሆን ትንሽዬ ልጅ እንግዲህ እንደምታዩት ቦቸር ያለች እኔን አትመስልም። ውፍረቱ እዚች ጋ ጉንጮ እኔን አይመስል እዚች ጋው ምናምን የሆነ አብጦ እኔን የሚመስለው እና እዚች ጋ ደግሞ ያው አፈቅርሻለው የሚል ጽሑፍ አለ ያው ፍቅሬንም ከገለጸልኝ ብዬ ነው እንግዲህ የገዛሁት። ትደሰታለች አትደሰት የሚለውን እሷን ስትመጣ ነው የምናየው። እና ሌላም አለ እሷን የሚገልጽ እዚህ ውስጥ አለ። እስቲ አንድ ላይ ብታዩት ይሻላል ብዬ አስባለሁ። እሷን ያው ጠርቻት አለው። እዚሁ ቅርብ ነን፣ ሰፈር ነው ያለ ነው። ግን ያው እስቲ ለባብሰሽ ነይ፣ ፏብለሽ ነይ፣ ዝም ብለን ሻይ ቡና እንላለን ያልኳት ይህንን ምንም የምታውቀው ታሪክ የለም። ይሄንን ደብቄ ነው የምትመጣው። እና እስቲ ዛሬ ቀኗ ቀኗ መሆኑን ታስታውሳለች አታስታውስም የሚለውን አብረን እናያለን። እስቲ ዛሬ ቀኗ ነው አይደለም። እና ደግሞ አሁን የካቲት 29 ነው። መጋቢት ላይ ደግሞ ልደቷ ነው። የሚገርማችሁ መጋቢት 16 ላይ የእሷ ልደት ነው። መጋቢት 17 ደግሞ የኔ ልደት ነው ማለት ነው። ያው እድሜ እኩል ባንሆንም አንድ ላይ ተመሳሳይ ቀን የተወለድ ነው፣ የምናከብረውም ተመሳሳይ ቀን ነው እና የዛኔም ይህንን ነገር እንደማስደስትሽ፣ ይህን ቪዲዮ ስታዩ እንዳትረሹው። በእርግጠኝነት በፈተና በምናም ተጠምደሽ ልትረሹ ትችያለሽ፣ ግን ያው እቀየምሻለሁ ካላስታወሹ ማለት ነው። አልቀየምሽም፣ ችግር የለውም ያው ብዙ ብዙ ጊዜ አንቺ ፈተና ምናምን ስለሚያጨናንቅሽ አንቺን ይሄና ሀለም እንትልልሽ አልፈልግም፣ ግን ልደትሽ ደርሰዋል። ከወዲሁ እንኳን ተወለድሽልኝ የኔ ሸበላ፣ የኔ ሚስት፣ የኔ ውድ ሚስት እንኳን ተወለድሽልኝ። ከወዲሁ ማን ነው 15 ቀን ቢቀርሽም፣ ግን እንኳን ተወለድሽልኝ። አሁን እስክትመጣ ድረስ እስቲ ከኔ ከቦቸራው ጋር ቦቸራው እያዋራሁት እሱን እንቆያለን ማለት ነው ቦቸራው

ለሴቶች ለጀግና ሴቶች ለእኔ ውድ እህቶች እንኳን አደረሳችሁ፣ እንዳትረሱት፣ ዛሬ የእናንተ ቀን ነው ማለት ነው። እና በጣም ነው ወዳችሁ፣ አመሰግናለሁ። እስከዛው አንድ ላይ ቆዩን። እኔ ከቦቸራው ጋር ቆያለሁ፣ እናንተም ከቪዲዮ ጋር ቆዩልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አርጉ። ጠቅ ጠቅ እያረጋችሁ ወደ ላይ ጉዞ እንጠሰጥሰዋለን። እስቲ እስክትመጣ ደግሞ እኔ ከቦቸራው ጋር ልቆይ። እናንተም ከቪዲዮ ጋር ቆዩ፣ ይመቻችሁ። የፍቅርን ትርጉም ገልጽሽ አስተማርሽ ከአንቺ ደስታ የኔ እያስቀድምሽል ፍቅር ለካ ለራ

አምሮብሻል። እንዴት ነው? እሺ ነጭ እንደለበስኩ፣ በጣም አምሮብሻል፣ ቆንጆ ሆነሻል። ፈተና ምናምን አጨናንቆች ነበር፣ ጨርሰሻል? የኔ ትምህርት ፈተና ብቻ። የኔ ውድ፣ የኔ ጀግና ሴት የእኔ ማሪዮንሽ ሴት፣ የእኔ ንግስት፣ ዛሬ ቀኑን ምን ምን እንደሆነ ታውቂያለሽ ግን ቅዳሜ አላለች። ቀኑ ምንድን ነው? ቅዳሜ። እሺ፣ ምንም የለም ዛሬ ልታስታውሽ 30 ነው። በቃ ልንገርሽ ዛሬ ምን ዛሬ የእኔ የውዷ የጀግናዋ የእኔ የድንቡሽ ብሿ፣ ያንቺ ብቻ አይደለም ቀኑ፣ ግን የብዙ ዓለም ላይ የሚገኙ ሴቶች በሙሉ ነው ማርቼየት ነውና ዛሬ የሴቶች ቀን ስለሆነ እሱን አስመልክቼ እስቲ ከፈተናም ስለመጣሽ ድካምሽንም ቀለል እንዲልልሽ ዝም ብዬ ነው ሻይ ቡና ልበልሽ ያልኩትና እንኳን አደረሰሽ የኔ ጀግና ሴት።

ሰላም ሰላም ሰላም ውድ ና የተከበራችሁ የሀብቱ ቤተሰቦች የእኛ ቤተሰቦች እንዴት ናችሁልን? ዛሬ እኔ በምን እኔ በምን እንደምከሳችሁ አላቅም። በስንት ጊዜ አንዴ እየመጣሁ ብቻ በስንት ጊዜ አንዴ እመጣለሁ። ከዛ ደግሞ በቃ የጫናውን ብዛት እየነገርኳችሁ ሄዳለሁ እና የራሳችሁ ጫና አለባችሁ። ና ጫና አልደራረበባችሁም። እኔ ትምህርት ላይ ያለሁት በጣም ስለከበደኝ ነው። ፈተና ምናምን አለብኝ ብዙ ነገር አለብኝ። ለዛ ነው ግን ግን አንዴ ቆሜ ደግሞ የምነግራቸው ነገር አለ እና ቤተሰቦችዬ፣ ውድ የተከበራችሁ የእኔ ፍቅሮች፣ መወዳችሁ ሴቶች እንኳን ለማርች ኤት የሴቶች ቀን በሰላም አደረሳችሁ። ሁላችሁም ሴቶች ለኔ ጀግና ናችሁ። ታውቃላችሁ ሁላችሁ እና ባላችሁበት ቦታ እናቶች፣ ሀያቶች፣ ሚስቶች፣ ሁላችሁ እንኳን አደረሳችሁ። ወሬ መሀል ገብተህ ምን ተምታ? እሺ፣ እና ቤተሰቦችዬ እውነት በቃ ሁላችሁም ሁላችሁም ጀግና ናችሁ፣ የተከበራችሁ ናችሁ። ልጆች፣ እናቶች፣ ሀያቶች፣ ሁላችሁ ማለት ነው። እንኳን አደረሳችሁ ለማርች ኤይት እና ሁላችሁንም አግኝቼ እንደዚህ የጠፋ አድርጌ በነግራችሁ ደስ ይለኝ ነበረ። እና ባላችሁበት ቦታ እንኳን አደረሳችሁ፣ አረሳንም ለማለት ፈልጋለሁ። እነ ቡቡ በቃ ምንም ከዚህ በላይ ባለወራሮ ይችል ዋው! እኔን የሚያክል ሰውዬ ወይኔ ወይኔ እንካምናገ ዋው! እኔን የሚያክል ሰውዬ

እሺ በቃ አሁን በቃ ይበቃል፣ ይበቃል። እና እኔ ነው አም ያለው ጭንቅላቱ ነው እኔ ያለው ስሙ ቦቸራ ነውሽ። ቅድም ጀምሮ ስናወራ ስናወራ ነው ቦቸራ ነው እኔ ስናወራ ነው የከረም ነው። ብቻዬን አንቺ ለቀሽኝ ቦቸራ ለምን ትባለ በቃ ቦቸራ ነው። ቡችር ሰራለ አ ቦቻራ አረን ይካ ቦቻራኝ ሌላም የምሰጥሽ ምርጥ ስጦታ አንቺን ይገልጽልኛል ብዬ ያሰብኩት ሌላም ምንድን ነው ምንም ቢሆን ትንሽም ቢሆን እንግዲህ ያው አንቺን ዝም ብዬ ለማመስገን ያህል ነው ምን ላርግክሽ ለዋጥ ዋጪ አብሬ እዛ እንትን እሄዳለሁ እንትን እሄዳለሁ ምንድን ነው እሱ። ዋቸው ዩኒቨርሲቲ ኦዲስተነ በጣም ነው የማመሰግነው። ቦቼክስ በቃ ተለየሽኛ አ ቦቼክስ በጣም ነው ምንም ማለት ምን ልበልሽ። ምንም ይገባሻል፣ ከዚህ በላይ ይገባሻል። ደሳለሻበ ቁጭ በሽ እ እንግዲህ ቤተሰቦች ያው ቦቼራ እና ናኖካን አገናኝቻቸዋለሁ ማለት ነው። ወደድሽዋ? ደስ አለሽ? ዛሬ የአንቺ ቀን ነው። በቃ የእኔ ጀግና ሴት የእኔ ውድ ሴት ከፈተና ደክሞሽ ብዙ ነገር ሆነሽ እንደገና እዛ ፈተና ላይ ሆነሽ እራሱ ስለ እኔ ነበር የምትጨነቂው። እንግዲህ በጣም ነው የምወድሽ። እኔም በጣም ነው የምወድበው። ጨረሽኝ እኮ እኔ ቀል የለኝም ላለቅ። እኔ ደስ እንዲልሽ ነው እኔ ደስ እንዲልሽ እንጂ እንድታለቅሽ ነው ደስ ብሎኝ ነው። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ በጣም ነው የማከብርሽ እንግዲህ ለአንቺ ይሄ ትንሽ ነው። አሁን ምንም ማድረግ አልችልም። የመጣልኝ ሀሳብ ይሄ ነውና፣ በቃ እንኳን መጣልኩ። እኔ እውነት በጣም ነው ደስ ያለኝ። እኔ ምንም ቃል የለኝም። አላጨራሽ አላሰብኩም። የሶሻል ሚዲያ ላይ ምናምን አይቻለሁ ግን እንደዚህ ይሆናል ብዬ አላሰብኩም። ማርኬት እንደሆነ አውቄ ነው። ግን አንቺ ደስ ካለሽ እኔም ደስ ብሎኝ በጣም ነው አመሰግነው ብዬ የኔ ፍቅር ውድድ ነው ማረግ እንደቦቻራ ስለዚህ ሻይ ቡና እንላለን። ያው ሻይ ቡናውን አብራችሁን ባትሆኑም ግን ከዚህ በኋላ ያው ብዙ ነገሮች ስለሚኖሩን እንግዲህ ያለውን ነገር እናሳያችኋለን። በጣም ነው እንወዳችሁ። እንኳን በድጋሚ እንኳን ለሴቶች ቀን አደረሳችሁ። ሁላችሁንም ይመለከታል። እናንዱ ካም ብቻ አይደለም። እሷ ያው የኔ ጀግና ብትሆንም እናንተም የቤተሰቦቻችሁ የባሎቻችሁ ጀግና ናችሁና ለእናንተም ይገባችኋል። በጣም ነው እንወዳችሁ። አመሰግናለሁ። ጨርሻለሁ ምትዩ ነገር አለ እና በጣም ደስ ብሎኛል። ዛሬ እኔ እንጃ ምንም ማሰብ አልችልም። ግን ያው ለእናቶቻችን፣ ለእኔም እናት፣ ለወደር የለሽ ጫካ፣ ለቡቡም እናት፣ ለበላይ፣ ለሙሽዬ፣ ለወደር፣ ለሁላችሁም እናቶች ልጆች ሀያቶች፣ ለሀያቴም፣ ለአክስቶቼ በሙሉ በቃ ለሁሉም እንኳን ለሴቶች ቀን አደረሳችሁ፣ የእኔ ጀግናዎች፣ በጣም ነው የምወዳችሁ። እና ደግሞ ለቤተሰቦቻችን እናንተ ደግሞ ትለያላችሁ በብዙ ነገር ውስጥ ሆናችሁ ጀግና ሴት የሆናችሁ ናችሁና እንኳን አደረሳችሁ። ይሄ ቀን ለእናንተም ነው። እወዳችኋለሁ። ባይ። ሰላም ሰላም። በል ወቸራ፣ አንዴ አንዴ ሰላም ይበል አንዴ፣ እንኳን አደረሳችሁ ይበል አንዴ፣ እንኳን አደረሳችሁ በላችሁ እና እኔ ወቻላ ነኝ። ቻው ቻው። ወዳችኋለሁ ወዳችኋለሁ። የፍቅርን ትርጉም ገልጽሽ፣ አስተማርሽ ካንቺ ደስታ የኔ እያስቀድምሽልኝ